የእግዚአብሔር ቤተሰቦች የክርስቶስ ወዳጆች፣ እንደምንከረማችሁ እንደምናችሁ። እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ይናገረናል፣ ሊያስተምረናል፣ ሊገስጸናል። ሀሌሉያ ሲ ቃሉን ደግሞ ከማካፈሌ በፊት አጭር ጸሎትን እንጸልይ። ቅዱሶ እናመሰግንሃለን፣ ስለረዳህን ስላገዝከን ይህንን ጊዜ ሰዓትን ስለሰጠን አሁንም ደግሞ ዛሬ በቃል አልፈ ለእኔም ለወገኖቼ ልትናገረን ስለመጣ ቃሉን ላከ ፈወሳቸውም፣ እንደሚል የሚፈውሰው ቃል የሚያንጸው ቃል ወደ ሀሳብና ወደ ፍቃድ የሚያመጣው ቃል ዛሬም ወደ እኛ ስለመጣ አባት የተመስገን። ክብር ይገባሃል። ጌታ ሆይ ተባረክ። አምልኮ ይገባሃል። ስግደት ይገባል። ውዳሴ ይገባሃል። ለልጆች ሁሌ የምትናገር አባት አምላክ ስላለህን ተመስገን። እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም ይላል ቃል። ዛሬ ግን ሰምተ እንድናስተውል ገንዘባችን እንድናደርገው አንተ እርዳን። ይህ ቃል እንዳይመጣ የሚከላከል በሰማያት ባየራት በምድር የሚሰራ ማንኛውም የጨለማ ተግዳሮት ሁሉ በኢየሱስ ስም የተመታ ይሁን። ዙሪያችንን አካባቢያችን ሁሉ የለቀቀ ይሁን። አባቱ ያንድ በቴን ቀባ ተናገሪ ያልከኝም ብቻ እንድናገር እንድትረዳኝ እኔ ከተዘጋጀሁት በላይ እግዚአብሔር መንፈሱ በእኔ ያሳብና አንድ በት ውስጥ አልፈ ለእያንዳንዳችን የሚጠቅመን የሚባርከን ህይወታችንን የሚቀይር ረይማ የጊዜው ቃል ጌታዊ እንድትናገር እኔ በኢየሱስ ስም ጸለይኩኝ። ይህንም ባሪያ በደም ሸፍንኝ በሳት ግጠረኝ። የበቀላይ ላት ሁሉ በየስም ይታሰሩ። ይህንን የሚሰሙ ወገኖች ባርካቸው። ጊዜው ተጀምሮ እስከሚያልቅ ለተባረኩት እጆች ላንተና ለአባቴ ያሳልፍ የሰጠው በኢየሱስ ስም ሀሌሉያ። እግዚአብሔር አምላክ ዛሬ የሰጠኝ ቃል ርዕስ የሰጠውት በረከታችን ያለው አጠገባችን ነው የሚል ነው። ወገኖቼ አንዳንድ ጊዜ በረከታችንን በብዙ ቦታ ልንፈልግ እንጀምራለን የተለያየ ቦታ እንሄዳለን፣ ስፍራ እንለቃለን፣ ብዙ ዲግ እናረጋለን፣ ብዙ ነገር። ነገር ግን አጠገባችን ነው በረከታችን። አብዛኛው ጊዜ ጌታ የሚያስቀምጠው አጠገባችን ነው፣ የትም አይደለም። እዛ አጠገባችን እያለ እኛ ግን ልናለቅስ እንችላለን፣ ልናዝን እንችላለን፣ ብዙ ዋጋ ልንከፍል እንችላለን። እግዚአብሔር አምላካችን ግን በረከታችን አጠገባችን አስቀምጦ እያለ እኛ እግዚአብሔር ካለ መጠየቅ? ካለ መጸለይ ከእግዚአብሔር ከሚናገረን ነገር ካለ መስማት የተነሳ በረከታችንን እጃችን ላይገባና ሌላ ቦታ ስፍራ ልቀል እንሄድ እንችላለን። ወገኖቼ ኢየሱስ ጌታ ነው። እኔ አንድ በጣም ደስ የሚለኝ ቃልና ሀሳብ ስለ አብርሃም፣ ሳራ እንዲሁም ደግሞ እዛ ታገለግላቸው ስለ ነበረችው ስለ አጋር ነው። የሚገርመው ነገር አጋር በአብርሃም ቤት እያለች ከሳራ ጋር አልተስማሙ። መጨረሻ ላይ ሳራ ታባራታለች። አብርሃም ደግሞ ውሃ፣ ምግብ አስይዞ ስንቅ አስይዞ ከቤት ያባራታል፣ ያስወጣታል። ከዛ ይቺ ሴት እንግዲህ የተሰጣት ምግብና ስንቁ ውሃውም አለቀ። ካለቀ በኋላ የነዚህ ሰዎችን የሚያኖራቸው ነገር የላቸውም፣ የሚጠጡት የለም፣ የሚበሉት የላቸውም። እና በዚህ መካከል እያለ ነው እንግዲህ አጋር ድምጿን ከፍ አድርጋ ማልቀስ የጀመረችው ኦሪት ዘፍጥረት ምዕራፍ ምዕራፍ ሃያ አንድ ቁጥር አስራ ስድስት ላይ እንደዚህ እያለ ይናገራል። ውሃውም ካቆማዳው አለቀ። ብላቴናውም ከአንድ ቁጥቋጦ በታች ጣለችው። እርሷ ሄደች፣ ብላቴናው ሲሞት አላየውን ብላ ቀስ ተወርብሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች። ቃላውንም አሰምታ አለቀሰች። ከዛ እግዚአብሔርም ደግሞ የዚች ሴት ጩኸታውን ሰማ፣ የልጇን ለቅሶ ጩኸት ሰማ። እንደዚህ ያለ ቁጥር አስራ ሰባት ይናገራል። እግዚአብሔርም የብላቴናውን ድምፅ ሰማ፣ የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋሮይ ምን ሆነሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚ፣ ትልቅ ህዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ ይህዋ ጉድጓድንም አየች። ሄዳም አቁማዳውን ውኃ ሞላች፣ ብላቴናውም አጠጣች። እግዚአብሔርም ከብላቴናው ነበር እያለ ይናገራል። የሚገርመው የሁሉ ስታለቅስ ግን አጠገቧ ጉድጓድ አለ። ነገር ግን ማየት አልቻለችም። ነገር ግን እግዚአብሔር ዓይኗን ሲከፍትላት ያንን ጉድጓድ፣ እነሱን የሚያስፈልጋቸው በረከታቸውን አየች። ከዛ ጠጡም። ከዛ በኋላ ሲጠሙም ሲራቡም የሚናገር ቦታ የለም። የሱስ ጌታ ነው። ታዲያ ይሄንን አጠገባችን ያስቀመጠውን በረከት እንዴት መያዝ እንዴት ማግኘት እንችላለን? ወገኖች መጀመሪያው ይቺ ሴት ያንን የምትፈልገውን በረከቷን ማየት የቻለችው ጌታ አይኖቿን ሲከፍትላት ነው። አጋር እግዚአብሔር አይኖቿን ከፈተላት ይላል ቁጥር አስራ ዘጠኝ ላይ ከዛ አየችው ዋው እኔ ውሃ ጠምቶኝ እንሞታለን ብዬ ሳለቅስ የነበረው ለካ አጠገቤ ጉድጓድ ዋ፣ ጉድጓድ ለካ አለ ብላ አይኖቿን ሲከፍትላት እግዚአብሔር ያዘጋጀላትን ያንን በረከቷ አየች። ከዛ ሄዳ ጠጣች፣ ልጇንም አጠጣች። የርስ ጌታ ነው እና እግዚአብሔር አምላካችን አንዳንዴ አይናችን ሲከፍት አጠገባችን ያለውን በረከት ማየት እንጀምራለን። የሚገርመኝ አንድ ፓስተር ነውን ወደ ጌታ ሄዷል። በጣም ወደው ፓስተር ነው እንደዚህ እሱ ሲናገር ነው በቤተ ክርስቲያናቸው እንደዚህ ጌታ እያገለገለ እያለ ምእመኖቻቸውን ሁሉ እንዲባርካቸው እየወጡ በቃ እጁ እየጫነ እንዲባርካቸው ጌታ ያዘዋል። ከዛ ባረካቸው እና ጸልየላቸው ከዛ ወደ ቤታቸው ሄዱ እና አንድ ሰውዬ እንደዚህ ነው፣ በጣም ተቸግሯል፣ ብር የለውም ጌታ እንዴት ነው መሆኑ እያለ በጣም እያሰበ እያለ ቤት እንደገባ ማለት ነው እግዚአብሔር ዓይኑን ከፈተለት። አባቱ ከመሞቱ በፊት የሰጠው የሆነ ስቶክ ነበረ፣ እንደዚህ የብዙ ዓመት የገዛው ስቶክ ነበረ እና ያንን ስቶኩን በዛ ሰዓት ልክ አባቱ እንደሞተ ቼክ ሲያደርገው ምንም ወርዝለስ ነው። እሱ ተናዶ ዝም ብሎ በቦክስ ውስጥ ከቶት አፕስቴር የላይኛው ከፍታ ያለው ላይኛው ቤት ላይ አስቀምጦታል። እና እግዚአብሔር አምላክ ያንን ነገር አሳየው፣ ገለጠለት። ከዛ ሄደና ሄዶ ቦክሱን ከፈተው፣ ሄዶ ስቶክ ማርኬቱ ሄዶን ያንን ሊሸጠው ሲል በብዙ ሚሊየን የሚሸጡ ሆኖ በጣም የሚገርም ነገር በአንድ ኩን ሽጦ ሚሊየነር ጌታ አደረገው። ከዛ በኋላ አስር ፐርሰንት አስራቱን ለቤተ ክርስቲያናቸው ወደ ያንም የሆነ ሚሊየን ዶላር ምናምን ሰጠ። ከዛ ከቤተ ክርስቲያናቸው እዛ ኦፊስ የምትሰራ ሴትዮዋ ለፓስተሩ ደወለችለት። ፓስተር አታምነኝም፣ ዛሬ የሆነልን ነገር አለ። ሁለት ጸልየክ የነበረውን አንድ ሰው እንደዚህ እንደዚህ እግዚአብሔር አምላክ አይኖቹን ከፍቶለት እንዲያርጎ እንደዚህ አድርጎ ስቶክ ማርኬቱ ላይ ያንን ሸጠው ቤተሰቡ የወረሰውን፣ ከዛ ያን ያህል ብር አገኘ። ለኛ ደግሞ እንደዚህ ያህል ሚሊዮን ሰጠ። እስከዛሬ ለቤተ ክርስቲያናቸው በሚሊዮን ደረጃ የሚደርስ ቼክ አስራት ተቀብሎ አያውቁም። ቆይ እንዳትመነዝሩ መጣውኛል አላትና ሄዶ ኦፊሱ ፎቶ አነሳ ተነሳ አጠገቡ ቼኩን ይዞ የጻፈውን ሰው እየቻከው የጻፈውን የአስራቱ ቼክ እና ይሄ ሰው ኢማጅን በብዙ ችግር በብዙ እያለ ግን አጠገቡ ግን በረከቱ ተቀምጦለት ነበር። አፕስቴሩ ቁጭ አድርጎት ነበር፣ በቦክስ ከቶ እግዚአብሔር አይኖት ሲከፍትለት ያቺን ነገር እንዲያደረጋት ሄዶ ማርኬት ላይ ሲያወጣው ሲሸጣት በሚሊየንስ ዶላር አገኘባት። እኔ ብዙ ጊዜ ይሰማለሁ። የሆኑ ባልና ሚስቶችም እንደዚህ ፔንሲልቬኒያ የሚባል እስቴት ቤት ገዝተው ይኖሩ ነበር፣ እና ምንም የሌላቸው ሚስኪኖች ናቸው። እና ኦሎፍ ዘሳድን እግዚአብሔር አምላክ ዓይናቸውን ከፈተላቸው ና በባክ ያርዳቸው ያለው እንዳለ ቤቱ ኦይል ያለው ነው፣ ማአት ኦይል የሚሆን ነው። ከዚያ ያንን ነገር ተገኘ። ከዚያ ያንን በሚሊየንስ ዶላር ቦታውን ተሽጦም ብሎ እነሱ በአንድ ጊዜ ኦቨል ዘናይት እግዚአብሔር ሚሊዮኔር አረጋቸው። ጓሮጫ አጠገባቸው በረከታቸው የስ ጌታ ነው እና በረከታችን አጠገባ ሌለች ያለውን ለማግኘት ወገኖች እግዚአብሔር አይናችን ሲከፍት፣ እግዚአብሔር ሆይ አይናችን ክፈት፣ በረከት የቱ ጋር ነው ያለው፣ በምን ላይ ነው ያለው ብለን እንጸልይ ወገኖች። አጠገባችን ያለውን በረከት ጌታ ያሳየናል። በቃ አይናችን ጌታ ሲከፍት፣ አይኖቻችን ሲከፈቱ፣ ወገኖቼ በረከታችን አጠገባችን ያለውን ማየት እንጀምራለን። ሌላ ደግሞ አጠገባችን ያለውን በረከት እንዴት መያዝ እንዴት ማግኘት እንችላለን? ወገኖቼ ተግተን በመጸለይ ነው። ተግቶ መጸለይ፣ ተግተን መጸለይ አለብን። እግዚአብሔር የሰጠንን በረከታችንን በዚህ ምድር እያለን እንድንጠቀምበት ለመንግስቱ ስራ እንድናውለው ራሳችን በልጠን ጠግበን ብቻ እንድንኖር ሳይሆን ለመንግስቱ ስራ እንድናውለው። እግዚአብሔር እኮ ሲባርከን በአላማ ነው ወገኖቼ። የሰጠንን ነገር መልሰን ለእግዚአብሔር መንግስት ሰጠን ወንጌል እንዲሰፋ ነው። ወንጌል የሚሰፋው እኛ ፋይናንስ ስናረገው ነው። አለበለዚያ እንዴት አድርጎ ወንጌል ይሰራጫል? እና እግዚአብሔር በአላማ ነው የሚባርከን። ያንን ደግሞ በረከታችን ደግሞ እንድንቀበል የጠላት ሀሳብ አይደለም። ምክንያቱም ብር በክርስቲያኖች እጅ፣ በቅዱሳን እጅ ከገባ ለመልካም ነገር ነው የሚውለው። ሰይጣን ዲያብሎስ ሊከስር ነው። ስለዚህ እኛ እጅ እንዲገባ ስለማይፈልግ በተቻለ መጠን እንዳናየው፣ እንዳንኖር ይፈልጋል። ስለዚህ ያንን ነገር ማስለቀቅ የምንችለው በመጸለይ ነው። ይቺ እንኳ አጋር ወደ እግዚአብሔር ነው የጮች ወቅ ድምጿን አሰምታ አለቀሰች ጮች እግዚአብሔር ጮተዋን ልመኗ ሰማ ከውስጥ የሆነ ጮታን አንሰማ ለዛ ነው ትንቢተ ኤርሚያስ ሰላሳ ሶስት ሲናገር ወደ እኔ ጮ እኔም እመልስላለሁ፣ ያላየውን ለእኛና ታላቅን ነገር አሳይሃለሁ። ወደ እግዚአብሔር ስንጮ ስንጸልይ ተግተን ወገኖቼ፣ ያላየነውን ነገር አጠገባችን ያለውን በረከታችንን እግዚአብሔር ያየልንን ማየት እንጀምራለን። እኔ በመጽሐፍ ቅዱሳችን በጣም ደስ የሚለኝ ነገር የሉቃስ ወንጌል ምዕራፍ ሁለት ላይ ነው። ምዕራፍ ሁለት ቁጥር ሰላሳ ስድስት ላይ ስለሆነች ሀና ስለምትባል ሴት የሚናገር ቃል አለ። የሉቃስ ወንጌል ምዕራፍ ሁለት ቁጥር ሰላሳ ስድስት እንደዚህ ይላል፣ ከአሴር ወገንም የምትሆን የፋኑኤል ልጅ ሀና የምትባል አንዲት ነብይት ነበረች እርሷም ከድንግልናዋ ጀምሮ ከባሏ ጋር ሰባት ዓመት ኖረች። እርሷም 84 ዓመት ያህል መበልት ሆና በጣም አርጅታ ነበር። ስሙኝ፣ በጾምና በጸሎትም ሌትና ቀን እያገለገለች ከመቅደስ አትለይም ነበር። በዛችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ይቺ ሴት አጥብቃ በጾም በጸሎት እየጸለየች ይህ የእስራኤልን የሚታደገው የሚያድነውን ሕፃን እንደሚመጣ በረከታችን የሆነው እንደሚመጣ አተግታ ትጸልይ ነበር። ከዛ ማየችው፣ አገኘችው ጌታ ኢየሱስ ክርስቶስን ሕፃን ሆኖ ተወልዶ በድንግል ማርያም ተወልዶ ወደ ቤተ መቅደስ ሲመጣ ይህች ሴት አየች። ስለ እሱም ትናገር ነበር። ይህ እኮ ሕፃን ነው የአለም መድኃኒት እያለች ትናገር ነበር። ይቺ ሴት ይህንን የመሰለ የዘላለማዊ በረከት የሆነውን ኢየሱስ ክርስቶስን ማየት የቻለችው ወገኖቼ ተግታ በመጸለያ ነው። በጾም በጸሎት ትጸልይ ነበር። የሱስ ጌታ ነው። ሌላ ደግሞ አጠገባችን ያለውን በረከት ወገኖቼ መያዝ ማግኘት የምንችለው ወገኖቼ ስንጠብቅ ነው። በትዕግስት ስንጠብቅ ነው። በመጠበቂያችን ስፍራ ሆነን ስንጠብቅ ነው። አንዳንድ ሰዎች እግዚአብሔር እዚህ ቦታ ሁኑ፣ እዚህ ነው በረከት ያለው ብሎ አስቀምጦ ሰው ስፍራውን ከለቀቀ ያንን በረከቱ ሊያገኝ አይችልም እኔ የሚገርመኝ እዚሁ ሉቃስ ወንጌል ላይ ሌላ ሰው ደግሞ የሚናገረው ሰው አለ ስሞን የሚባል ይሄ ስሞን የሚባል ረጅም እድሜ የኖረ ሰው ነው በእግዚአብሔር መንፈስ ምሪት ተሰጥቶት እንዲጠብቅ እዚሁ ሆኖ በኢየሩሳሌም እንዲጠብቅ ተነግሮት ይጠብቅ ነበር መሲሁ እንደሚመጣ የሚገርመው ሉቃስ ሁለት ከሀያ አምስት ጀምሮ እንዲላል እንሆም በኢየሩሳሌም ስሞን የሚባል ሰው ነበረ ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። የሚጠብቅ በቅ ስፍራ ሳይለቅ ይጠባበቅ ነበር። ጻድቅና ትጉም ነበር። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳይ ሞትን እንዳያ በመንፈስ ቅዱስ ተረድቶ ነበር። እዚህ ቦታ ጠብቅ በረከትን ታገኘዋለህ ትይዘዋለህ ተብሎ ተነግሮ ትሄ ሰው በመንፈስ ቅዱስ ምድር ይጠብቅ ነበር። የሚገርም ነው። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ጉ ልማድ ያደርጉለት ዘንድ ሕፃኑን ጌታ ኢየሱስ ክርስቶስን ማለት ነው፣ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። በረከቱን እስካሁን ሲጠብቀው የነበረውን በመጠበቂያ ስፍራ ሆኖ ወዲህ ወዲያ ሳይል በኢየሩሳሌም ሆኖ ሲጠብቀው የነበረውን ያ ኢየሱስን አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃለ በሰላም ታሰናብተዋለ። አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳን አይተዋልና፣ ይህም በዛ ሁሉ የሚገለጥ ብርሃን ለሕዝብም ለእስራኤል ክብር ነው። ይህንን የሆነ ታላቅ የሆነ በረከት ለዓለም ሁሉ በረከት የሆነውን አዳኝ ሆነውን ታላቅ የሆነውን ይህንን ጌታ ይኸው ዛሬ በእጄ ጨብቼዋለሁ፣ በረከቴን ይዤዋለሁ። አሁን ከዚህ በኋላ ምን እፈልጋለሁ? ትልቁን የሆነ በረከት የሆነውን ኢየሱስን አይዤዋለሁ፣ አግኝቼዋለሁ አለ የሰው ስፍራ ሳይለቅ ጠብቆ ስለነበር፣ እኔ በመጽሐፍ ቅዱሳችን ላይ በጣም በቃ ኢምፔሸንት የነበረ እግዚአብሔር ቶሎ እንዲያደርግ የሚፈልግ ሰው አንድ ሰው ነበር እምባቆቅ የሚባል ትንቢት ማይነር ፕሮፊት ትንቢተኛው እምባቆቅ እና እግዚአብሔርን አትፈርድ ምን እንዲያታረግ ምን እንደዚህ እያለ እግዚአብሔርን ይጠይቀው ነበር። እግዚአብሔርን ማምላክ ምዕራፍ ሁለት ቁጥር አንድ ላይ እንደዚህ ነው ይናገራል በመጠበቂያ ላይ እቆማለሁ፣ በአምባ ላይ እወጣለሁ። የሚናገረኝም ስለ ክርክር የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህ አለ፣ አንባቢው ይብጠን አለ አንባቢው ይፈጥን ዘንድ ራዩ ጻፍ፣ በጽላትም ላይ ገለጠው። ራዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜውም ይቾክላል እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገር ሰው እርሱ አይዘገይም። በቀት አግሰ ጠብቅ ስፍራ ና እኔ የተናገርኩት ቃል ይፈጸማል። እኔ ይሆናል ያልኩት ይሆናል። በእናንተ ሕይወት ውስጥ ባህርካቸዋአለሁ በረከታችሁን ወደ እናንተ እጅ አስገባለሁ። ነገር ግን ስፍራ ሳንለቅ በመጠበቂያችን ስፍራ ሆነን እግዚአብሔር ሁኑ ባለን ስፍራ ሆነን ወዲሁ ወደ ሳንል እንጠብቀው፣ እግዚአብሔርም ይመጣል። ኢየሱስ ጌታ ነው። በመጽሐፍ ቅዱሳችን ውስጥ ደስ የሚለኝ ታሪክ አለ ስለ አንድ የነብይ ሚስት የነበረች ሁለተኛ ነገስት ምዕራፍ አራት ላይ የሚገኝ ቃል ነው እና ይቺ ሴት ባሏ ብዙ እዳ ጥሎባት ሞቶባታል። እና ተቸግራ ያለች ናት። ባለ የተበደሩ ሰዎች ያበደሩ ሰዎች ወደ እሷ መጥተው በቃ ካልከፈልሽ እንዲናረጋል እንዲህ ብሎ ያስጨነቋት ሴት ናት። እና ይቺ ሴት በተጨነቀችበት ባለ ሰዓት ወደ ነቢዩ ኤልሳ ትጮዋለች። የእግዚአብሔር ባሪያ አገልጋይ ነቢዩ ኤልሳ ታውቃለህ፣ ባሪያክ ነቢዩ የሞተው ባለቤቴ እግዚአብሔርን ይፈራ እንደነበረ ነገር ግን አሁን ብዙ እዳ ጥሎብን ነው የሞተው። እኛም ደግሞ ተቸግረናል፣ ልጆቼም ደግሞ በባርነት ሊያዙብኝ ነው። ምን ታረጋለ ብላ ወደ ነቢዩ አቤትቷን ታሰማለች ና፣ እግዚአብሔርም ነቢይ ኤልሳ እንደዚህ ይላታል መጽሐፈ ነገሥት ካልዕ አራት ቁጥር ሶስት እንደዚህ ይላል። ነቢዩም ኤልሳ እንዲህ አላት፣ እርሱም ሄደሽ ከጎረቤቶችሽ ሁሉ በሜዳ ላይ ከዛ በፊት ግን ቁጥር ሁለት ላይ እንደዚህ ይላታል። ኤልሳ ኤልሳም አድርግ ልጅ ዘንድ ምን ትሻለሽ በቤትሽ ያለው ንገሪኝ አላት። ምንድን ነው በቅርብሽ ያለው በረከትሽ ምንድን ነው ያለው አላት። እርሷ ለእኔ ለባሪያ ከዘይት ማሰሮ በቀር በቤት አንዳች የለኝም አለች። ይቺ ትንሽ የምትመስል በረከት ትንጥ የምትበው ዘይት በማድረጉ ከእግዚአብሔር ሚራክን ለመስራት ወገኖች ብዙ ነገሮች አያስፈልግም። ያለን ያቺ ጥቂት ነገር ለብዙ ነገር ማድረግ እግዚአብሔር ማትረፍረፍ ይችላል። ከዛ ብዙ ማድጋዎችን ከጎረቤቶችሽ ጠይቂ አምጪ አላት። ከዛ በሩንም ዝጊ አላት። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጇ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለች። እርሱም ሌላ ማድጋ የለም አላት። ዘይቱን ቆመ። በመንደር ሁሉ ያለ ማድጋዎች ተበድረው ተበድረው ዘይቱ ሞልቶ ሞልቶ ሞልቶ፣ ከዛ መጨረሻ ላይ ማንም ጎረቤቶቿ በቃ ማድጋም ይባል አልነበረም። ከዛ ምን አላት? የልሳም ይጂና ሽጪው መታም ለእግዚአብሔር ሰው ነገረች። እርሱም ሄደሽ ዘይቱን ሽጪ ለባለዳውም ክፈይ አንቺና ልጆችሽም ከተረፈው ተመገቡ። እነዚህ ሰዎች በረከታቸው ካጠገባቸው ያለው በረከታቸውን አገኙ። የሱስ ጌታ ነው እና በረከታችን ወገኖች፣ ያለው ዛሬ የሚናገረን ለእኔም ለወገኖቼ ለእናንተ በረከታችን ያለው አጠገባችን ነው። ወገኖች ያንን በረከት ለመያዝ ጌታ አይናችንን እንዲከፍት መጸሌ፣ ጌታ አይናችንን ሲከፍት ማየት እንችላለን። መጸሌ ተግተን መጸሌ ያስፈልገናል። ሌላ ደግሞ በመጠበቂያችን ስፍራ መጠበቅ አለብን። እግዚአብሔር ይሄ ነው በረከታችሁ፣ ባለን ስፍራ መጠበቅ አለብን። የዛን ጊዜ በረከታችንን እናገኛለን ወገኖቼ፣ ኢየሱስ ጌታ ነውና፣ ይሄ ነው ጌታ የሰጠኝ ሀሳቡ ቃሉ። እንግዲህ ለሚያማችሁ ወገኖቼ፣ በሚያማችሁ ስፍራ በኢየሱስን ብላችሁ እጃችሁ እጫኑ፣ እግዚአብሔር ደግሞ ታላቅ የሆነ ፈውስን ያመጣል። ሀሌሉያ፣ ላካችን ልል። እግዚአብሔር ተመስገን፣ ስለመጣው ቃል ተባረክ። በረከታችን አጠገባችን እንዳለ ስለ ተናገርከን፣ እግዚአብሔር ሆይ አጋር ጩኸች፣ አለቀሰች፣ ብዙ አወጣች፣ ወረደች። ነገር ግን እግዚአብሔር አምላክ ሆይ በረከቷ ከዛ ጋር ቃል ነበረም፣ አጠገቧ ነበር። አንተ ማይኗን ስትከፍትላት ጌታ ኢየሱስ አየችው። አሁን ጠጣች፣ ልጇንም ማጠጣች። ከመከራ ከጭንቀት፣ ከለቅሶ ከሞት ታደጋቸው። ጌታዬ፣ ተመስገን። ያን ባሪያዎች አሁን እንጸልያለን። ጌታዩ እኔንም ወገኖቼ በፊት እቀርባለሁ። በረከታችንን ጌታ ሆይ እንድታሳየን አጠገባችን ያለው በረከታችንን በተለያየ ነገር የምንጠይቅን ጌታ ሆይ በረከታችንን እንድታሳየን ጌታ ሆይ ወደዛ በረከታችንን እንድታስገባን ጌታ ኢየሱስ እንድታስደንቀን እንድታስገርመን፣ አምላካችን ልዑል እግዚአብሔር ሆይ በመጠበቂያችን ስፍራ ሁነን ደግሞ እንድንጠብቅ እንድትረዳን፣ ተስፋ ቆርጠን ስፍራ ከመልቀቅ እንድትጠብቀን፣ ቃል እንደሚናገር ጌታ ሆይ በረከት ያለው ፕሮሞሽን ያለው ከኢስት ከዌስት ከኖርስ ከሳውስ አይደለም። በረከት ያለው ካንተ ነው ካንተ ዘንድ ነው እግዚአብሔር ሆይ አሁንም ካንተ ዘንድ የሆነው በረከታችንን አጠገባችን ያስቀመጥከውን ዛሬ ጌታ ሆይ በእጃችን እንድታስገባ እኔ በኢየሱስ ስም ጸለይኩኝ። ለትውልድ የሚትረፈረፍ ወንጌል ማሰራጫ የሚሆን እግዚአብሔር ሆይ ፋይናንስ ቢሆን የተለያዩ በረከቶች ለኛ ለልጆች ጌታ ሆይ የሚያስፈልገንን ተትረፍርፎም ደግሞ ለብዙዎች የምንደርስበትን እግዚአብሔር ያንተ በረከት ወደ እኛ እንዲመጣ ቃል እንደሚናገር ክፉ ሊያድ ሊሰርቅ እንጂ ለሌላ አይመጣም። እኔ ግን እንድተርፍላችሁ እንድበዛላችሁ ህይወት እንደሆንላችሁ መጣሁ እንዳልክ ጌታ ኢየሱስ ክርስቶስ ሆይ የተትረፈረፈ ህይወት ልሰጠ መታልና ዛሬ ወደዛ ወደ ተትረፈረፈ ህይወት ውስጥ እንድታስገባል እኔ በኢየሱስ ስም ጸለይኩኝ። አባቴ ደግሞ ጸልያለሁ ለሚያማቸው ወገኖቼ ለሚጨነቁ በተለያየ ሁኔታ ውስጥ ላሉ ወገኖቼ ጸልያለሁ። አሁን ፈውስ ከአንተ ዘንድ እንዲመጣ እኔ ፈዋሽ ነኝ እንዳልክ እንደ ቃል ጌታ ሆይ አሁን ፈውስ ጌታ ሆይ በወገኖቼ ህይወት ላይ እንዲያልፍ በጌታ በኢየሱስ ምሪካ ፓስኬ ፓራ ካላማድያ ሬላ ማስኬ ፓራ ካላማድያ ሬላ ማስኬ ሲማሮ ፓላማድያራ ፓላማ ሱሮሎማድያ በጌታ በኢየሱስ ስም ፈውስ ይለፍ በኢየሱስ ስም ፈውስ ሲለፍ ጨለማ በኢየሱስ ስም ይገፈፍ። ስርዓት በኢየሱስ ስም ይበጣጠስ። ተጽዕኖ በኢየሱስ ስም ይፍረስ። የአስጨናቂ ዘንግ በኢየሱስ ስም ይሰበር። አሁን በሚያማቸው ስፍራ ላይ እጃቸው በጫኑበት ላይ ስምህን እጠራለሁ፣ ፈዋሹን ስምህን፣ ገናናውን ስምህን፣ ከስሞች ሁሉ በላይ ታላቅ የሆነው ስምህን፣ ከበሽታዎች ሁሉ በላይ ታላቅ የሆነው ስምህን እጠራለሁ። ለአንተ የማይንበረከክ ማንም የለም። ስም ያለው ስም የሌለው በሽታ ከዚህ ሰዓት ጀምሮ በኢየሱስ ስም የቀለጠ ይሁን ከሰውነታቸው ላይ አሁን ተከባሎ ወደ ሲኦል ይውረድ። በኢየሱስም በሽታ ሁሉ ከሰውነታቸው ላይ አሁን የተነሳ ይሁን። ጌታ ሆይ ያንተ ፈውስ በወገኖቼ ላይ አሁን ይለፍ። ከሚያውቁትም ከማያውቁትም በሽታ አሁን ጌታ ወገኖቼ ይፈውሳቸው። ጤንነታቸው፣ ሰላማቸው ሁሉ እየበዛ ይሁን። ያስጨናቂ ዘንግ በኢየሱስ ስም ይሰበር። እግዚአብሔር የሚያስጨንቃችሁን በእኔ ላይ ጣሉ እንዳልክ ዛሬ በኢየሱስ ስም ኬራችንን የሚያስጨንቀንን በአንተ ላይ እንጥላለን የሰላማችን የእረፍታችን ምንጭ ኢየሱስ በሰላም በእረፍት ህዝብን እንድትጎበኝ እኔ በኢየሱስ ስም ጸለይኩኝ። ኦ ጌታ ኢየሱስ፣ ጌታ ኢየሱስ፣ አሁንም የተጨነቀች ነብስ፣ በተለያየ ግራ የተጋባች ነብስ፣ የት ሊድ የምትነብስ ለአሁን በማሳረፍ ጌታ ሆይ በረከታቸው አጠገባቸው እንዳለ አሳይተ ጌታ እንድታስደንቃቸው እኔ በኢየሱስ ስም ጸለይኩኝ። ጌታ ሆይ ዓይናቸውን የዘጋ እንዳያዩ ያደረገ ሁሉ መንፈስ በኢየሱስ ስም ይመታ። ግርዶሽ ሁሉ ከኔም ከወገኖቼ ላይ ይነሳ። በረከታችን እንዳናይ በብዙ የሚጋርድ የቅጠላት ግርዶሽ አሁን በኢየሱስ ስም ከዓይኖቻችን ላይ የተነሳ ይሁን። ጌታ ሆይ ተመስገን። እዳችኑ የተባረክ ወገኖቼን ስለ ዳሰ ስለ ፈወስክ በቃለ ማልፈ ስለ ተናገርከን ሁሌም ለዘላለም ተመስገን። በኢየሱስ ስም እንግዲህ አንድ ጥሪ ደግሞ ሳላቀር ፕሮግራሚን አልጨርስም። ጌታ የሱስ ክርስቶስን የግሌ አዳኝ ጌታ ያርጌ እቀበላለሁ ለምንል ወገኖቼ ለነገ እናስተላልፍ። እግዚአብሔር ቃል እንደሚል የመዳን ቀን ዛሬ ነው። ስለ ነገ ምንም የምናውቀው ነገር የለም ወገኖቼ፣ እነግራቸዋለሁ ስለ ነገ ምንም የምናውቀው ነገር የለም። ጌታ የሱስ ክርስቶስ ራሱ እንኳ ሲናገር ስለ ነገ አንዳች አትጨነቁ፣ ነገ ራሱ ሲደርስ ይጨነቃል። ዘላ በቃ ስለ ነገ የምናውቀው ነገር የለም። ዛሬ ግን እግዚአብሔር እድሉን የሰጠን ዛሬ ነው። ይችን ቀን እንጠቀምባት። የመዳን ቀን አናስተላልፈ ወገኖቼ። ነገለኛ ላትሆን ትችላለች። እኔ አንድ የገረመኝ ነገር በዚህ ሳምንት አንድ ፓስተር ሲሰብክ ለዚህ በክርስቲያን ቲቪ ላይ ሰማሁት። አንድ ትንሽዬ ልጅ ነው እና እናት አባቱ እኔ ሄቨን ማየት እፈልጋለሁ ሄቨን ማየት ፈልጋለሁ አሉት። ሄቨን እኮ ሳትሞት ማየት አትችልም፣ ሞተክ ነው እና ደግሞ ሄቨንን ደግሞ ለማየት ጌታ ኢየሱስ ክርስቶስን ማመን አለብህ። እኔ ባለሁበት እዛ መኖር የምንችለው ጌታ ኢየሱስ ክርስቶስን ስናምን ነው፣ የኢየሱስ የእግዚአብሔር ልጆች ስንሆን ነው እና ጌታ ኢየሱስ ክርስቶስን ማመን መቀበል አለብህ አሉት ቤተሰቦቹ። እሺ አለ። ጌታ ኢየሱስ ክርስቶስን አምኖ ተቀበለ። ያ ትንሽ ልጅ ነው ተቀብሎ በቃ ደስ አለው። ከዛ ተኛ በዛ በነጋታው ሲነቁ በታይ ቤቱ ሲያዩት ልጁ ሞተዋል። ምንም ነገር የሌለበት ሄደው ሐኪም ቤት ቼክ ተደረገ። ምን አለ? ምንም ምንም ምንም ነገር በሽታ የለም። በቃ እንደተመኘው እንደተናገረው ወደ ሄበን ሄደ። እና የሚገርመው ነገር ያ ነው። ሰው ልጅ ነገ የኛ ላትሆን ትችላለች ወገኖቼ ለዛ ነው ጌታ የመዳን ቀን ዛሬ ነው። መዳናችንን፣ ደህንነታችን ለነጋ እናስተላልፉ። ምክንያቱም ከዚህ ምድር ኤኒታይም ላይ ልንለቅ እንችላለን። ህፃን ስለሆነ አይደለም፣ ሽማግሌ ስለሆነ አይደለም። ማንኛውም የእድሜ ደረጃ ከዚህ ምድር ላይ ሊሄድ ይችላል። ነዚህ ይህንን ጌታ ዛሬ እሺ ብለን ብንቀበል ለተቀበሉት፣ ለስሙ በሚያምኑ ለእነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ደግሞ ከሆነ የእግዚአብሔር የሆነ ሁሉ የኛ ይሆናል ወራሾች እንሆናለን። እግዚአብሔር አምላካችን ባለበት እኛም ደግሞ እንሆናለን። እዚህ ወገኖች ይህንን ጌታ ዛሬ እጄን እሰጣለሁ። ለምን ከእኔ ጋራ ይህንን አጭር ጸሎት ትጸልይ ያላችሁ ከዛ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ፣ በኢየሱስ ስም። አባቴንን እኔ ወገኖች ይባርካቸው፣ ሲወጡ ይባረጉ፣ ሲገቡ ይባረጉ፣ ሕይወት ነፍሳቸው ሁሉ የተባረክ ይሁን። ወደ እኔ መጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው፣ አሳድጋቸው ካክፉሉ ደሞ አባት ጠብቃቸው። እነዚህን ወገኖቼ ለተባረኩት ለአማሩት እጆች ለአንተ አሳልፌ የሰጠኋቸው አንተን ወደሚያከብር በመንፈስ ቅዱስ የሚያምን ኢየሱስ መካከለኛ ወደ ሆነ ወደ ትክክለኛ ቤተ ክርስቲያን መርተው ሰዳቸው። ጌታ ሆይ ተመስገን። ስለ እነዚህ ወገኖቼ ተባረክ። እግዚአብሔር ዛሬ የማይጸጽታቸው መልካም የሆነ ውሳኔ እንዲወስኑ ስለ ረዳቸው ተመስገን። እግዚአብሔር ተባረክ። ስለ ነበረን ጊዜ ሰዓት ሁሉ ደሞ ተመስገን ጊዜውን ሰዓቱን ተረከብ። ሳምንታችንን ተረከብ። የበቀላይ ላት ሁሉ በኢየሱስ የሚታሰሩ ክብር ምስጋና ለአብሎ ለመንፈስ ቅዱስ አንድ አምላክ ብቻ ይሆንል። በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ፕሮግራማችንን ጨርሰናል። እግዚአብሔር አምላክ ቢረዳኝና በያ ጊዜን በሚቀጥለው ጊዜ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ዳ ኢየሱስ ይወዳችኋል እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።